ል ፊታቸው አሳር መከራን ያስረሳል ከጀንበር የሚያበራው ፊታቸውን ለማየት አይኖች አይታዘዙም ይጭበረበራሉ እንጂ ወዳጆቻቸውም ቀና ብለው ሊያያቸው አይደፍሩም አጠገባቸው እያሉም ይናፍቋቸዋል ህይወት ያለሳቸው ሞት ነው ታዲያ የማይቀረው ሞት ሲመጣ ረሱል ዐለይሂ ሰላት ወሰላም ለቀና ታመሙ የእርሳቸው መታመም ለባልደረቦቻቸውም የቀን ጨለማ ሆነባቸው መስጅዳቸውም ድምጻቸው ከራቀው ሰንብቷል የሰውን ሐቅ ክብደት የሚያውቁት ነቢዩ ዐለይሂ ሰላት ወሰላም ጨንቋቸው ኑሮ አንድ ቀን ታሞ ከተኝበት እንደምንም ተነሱና በሰው ተደግፈው መስጅድ ገቡ ሰዎች ሁሉም እንዲ ሰበሰቡ አዘዙ። በከተማው ያሉ ሰው ሁሉ ተሰበሰበ። ረሱል አለ ስላቱ ወሰላም ህመማቸውን ዋጥ ስቃያቸውንም ቻል አድርገው ሚንበል ላይ ወጡ። የእርሳቸው መታመም ለሀዘን ቆፈን አጋልጦ የሰጣቸው ሰሓባዎችም ረሱል አለ ስላቱ ወሰላምን ሲያዩ አይኖቻቸው በእንባ ቀረሩ። የኛ ውድ ነቢይ በእጃቸው የያዙትን በት ተደግፈው ሚንበር ላይ ቆሙና፣ በደከመ ድምፅ እናንተ ሰዎች ሆይ የመታሁት ሰው ካለ ይኸው አካሌን ይበቀለኝ፣ ንብረቱን የወሰድኩበት ሰው ካለ ይኸው ንብረቴን ይውሰዳሉ። መስጂዱ ሰው የሌለበት እስኪመስል ድረስ ጸጥታ ሰፈነበት። እንዴት ጸጥ ረጭ አይል ብርሃን ሆኖ የኖሩት ነቢዩ ዓለይሂ ሰላት ወሰላም ከሞጣር ላይ ተነስተው ንዛዜ ይመስል ንግግር ሲያሰሙና ከፊቱ የተደቀነውን ጨለማ ሲያስብ ረሱል አለይህ ሰላት ወሰላምም ቀጥለው ያስከፋሁት ወይም የበደልኩት ሰው ካለ በህይወት እያለሁ ይበቀለኛሉ። ከባድ ነው። በዚህ መካከል አንድ ሰሐባ ያረሱላላህ በቀል የሚጠይቁ ከሆነማ እኔ ልበቀለ ፈልጋለሁ ይላል። የበድር ዘመቻ ዕለት የወታደሮቻችንን ሰልፍ ሲያስተካክሉ ሆዴን በዱላ መተውኛል። እናም ያረሱላላህ፣ ስላሳመሙኝ ልበቀለ ፈልጋለሁ፣ ልበቀለው እሻለሁ አለ። ይህንን የሰሙት ሌሎች ሰሐባዎች ልባቸው በጣም ደነገጠ። ማመን መቀበል ባይችሉም በተራ መነሳት ጀመሩ። አልይ ረዲያላሁ አንሁ ተነሱና እኔን ምታኝ፣ ለረሱል አለይህ ሰላት ወሰላም መስዋዕት እሆናለሁ ኛሉ። ለወዳቸው ለመሞት ራሳቸውን ማመቻቸት የለመዱት ነገር ነው። አልይም በቦታው ላይ ተኛለት ሊሞት ተባብሎላቸዋል። ሌሎችም ሰሓባዎች እርሳቸውን አጥተው ከመኖር ለእርሳቸው መሞት በደስታ የሚቀበሉ ናቸው። ረሱል አለይህ ሰላት ወሰላም ግን ተው ከራሴ ይቀበላሏቸውና ዱላውን አመላከቱት። ሰሓባው ዱላውን ያዘና ወደ ሜንበር መሄድ ሲጀምር መስጅዱ በለቅሶ ተናወጠ። ከነብሶች በላይ ውድ የሆኑት ነቢያችን አለይሂ ሰላቱ ወሰላም እንኳን ለመመታት ለመታየት የሚሳሱ ሰሓባዎች፣ ለዛውም በስቃይ ላይ ሆነው ይህ ሊፈጸምባቸው ሲል ማን ያስችለዋል? ምን አይነት ብርቷን ጀትስ ይገኛል! ግን ሚንበሩ ላይ ሲደርስ ሌላ ክስተት ነው የታየው። ሰሃባው ዱላውን ጣለና እቅፍ አደረጋቸው። ፊቱን ከአካላቸው ጋር እያስተሻሸ እንባውን እያረገፈም እንዲህ አላቸው፣ አንቱ የአላህ መልእክተኛ አካሌ ላካሎ መስዋዕት ይሁንሉ፣ አላቸው። ያኔ እዚህም ዛም የተቋጠሩ የእንባ ከረጢቶች ተፈቱ። ፊቶቻቸው በድጋሚ በእንባ ይታጠቡ ጀመር። ለካ የእርሱ ምኞት ወዲህ ነበር። የጠናበትን ናፍቆት ሊያስታግስ ነበር ይህንን ሁሉ ያደረገው